ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ እናንተም በላችሁበት ሰላም እንደሆናችሁ እምነቴ ነው። እንግዲህ ብዙ ጊዜ እንደምታውቁ ሙስሊሞች የሚናገሩት አንድ ነገር አለ። ይህም ደግሞ ኦርቶዶክስንም ሌላውንም ሰካራም፣ ሰካራም፣ ሰካራም፣ እዛ እንትንህን ጠልተህ ሚስት ጋር እንትን ብለህ ሰክረተን ገዳግደ መጥተህ ጠጣህ ምናምን ይላሉ። እና ለምንድን ነው በምድር በእስልምና በምድር መጠጣት ሐራም ነው? ነገር ግን በሰማይ አላህ ወንዝ እንትን፣ አሁን በአሁኑ ሰዓት እየጠመቀ እንደሆን ታውቃላችሁ። አላህ ጠላ ጠማቂ ነው። በሰማይ አሁን እያዘጋጀላቸው ሪቨርስ ኦፍ ወይን ወይን ጠላ ከቲካላ ሰሰጠን ወንዝ ነው አላህ እያዘጋጀ ያለው። እና ቼ ሙስሊም እህታችን ማን ነው ክርስቲያን እህታችን ማለት ነው። ለሙስሊሞች በምድር የተከለከለና በሰማይ የተከለከለው በስልምናና በክርስትና መካከል ያለውን ትነግረናለች። እኔ ደግሞ ቃለ ሰማይ ቃለ ምድር አካኪ ዘራፍ ብዬ እተረጉምላችኋለሁ ማለት ነው። ወደ ትርጉሙ እሄዳለሁ። ኦኬ

በክርስትናና በእስልምና መካከል በምድር ላይ ሀራም የተከለከሉ በሰማይ የተፈቀዱ ነገሮች እንመለከታለን። ይህም በስልምና ሀራም የሆነው በምድር ላይ የተከለከለ በሰማይ ግን የተፈቀደ፣ በክርስትና ሀራም የሆነው በምድር ላይ በሰማይም ሀራም የሆነው እንመለከታለን። ስለዚህ ለሙስሊሞች ጥያቄ ለምንድን ነው አላህ በምድር ላይ ሀራም ነው ብሎ በላይ ጠላም የጠምቅላችሁ አረቂም ያዘጋጅላችሁ? ለምንድን ነው አላህ ጠማቂ የሆነው እሽ ሊያን ጥያቄ የያዙትና ተረጉማል? በክርስትና በምድር የተከለከለው በሰማይም የተከለከለ ነው። በምድር ኃጢአት የሆነው በላይ በሰማይም ኃጢአት ነው። ነገር ግን በእስልምና እንደዚህ አይደለም። በምድር የተከለከለው በሰማይ ግን፣ በጀና ግን የተፈቀደ ነው። አላህ እንትን የሚለው ነው። አላህ ምን ብሎታል? ተቀብሎታል።

ምን ያረጋል እናንብ ነው ምትለው። ሱረቱ መሐመድ አስራአምስት አያ አስራአምስት ያዙ ያዙ፣ ተማሩ ምተረጉመው እንድትማሩ እንድትሉ ልን ዋው በላይ ምን የምትጠጡ ዘንድ ምንድ ነው የወይን ወንዝ ተዘጋጅቶላችኋል። የወይን ወንዝ በሌላ ፕሮግራም እስክንገናኝ ደህና ሁኑልኝ እና ምትለው እና ጥያቄው ምንድነው? አላህ ለምን ይከለክላል በምድር እናንተስ ሙስሊሞች ዛሬ ሌላው ኦርቶዶክስ እና ምናምን የሚጠጡት ሰካራሞች ካላችሁ እናንተ ልትሰክሮ አይደል፣ እየተዘጋጃችሁ ያለው እዛ፣ ህጀ ዋው፣ ጠጥቼ ሰክሬ ምናምን ምናምን። አላህስ እንዴት ነው የሚጠምቀው? እንዴት አድርጎስ ነው የሚችላችሁ? ለዘላለም ለዘላለም፣ እየጠመቀ እየጠመቀ እየጠመቀ፣ ዋው ዋው ዋው። ለምንድን ነው ለሙስሊሞች ጥያቄ ከምድር የከለከላችሁን ከላይ ከምድር ቆሻሻ ሀራም የሆነው ኃጢአት የሆነው በሰማይ እንዴት ጥሩ ሆነ? እስልምና እንደዛ ነው። በምድር ዚና የተከለከለ ነው። ለሄደ ግን ሰርተህም ሸቅለህም ገዝተህ ትተኛለህ፣ ትገዛለህ። እዛ እየሄድክ አላህ ይሰጣል። እዛ ደግሞ ሴክስ ነው። ሁሉም መጠጣት፣ መብላት፣ ሴክስ ነው የስልምና ህይወት። ከዛ የበለጠ ግን የህይወት እንትን አለላችሁ የህይወት ውሃ ያለው ኢየሱስ ክርስቶስ ኢየሱስ ክርስቶስ በሱ የሚያምን ሁሉ በልቡ ህይወት ይፈቅራ። የዘላለም ህይወት፣ የዘላለም መታደል፣ የዘላለም በረከት በኢየሱስ ክርስቶስ ይሰጣል። እርሱ እውነት ነው። እርሱ መንገድ ነው። እርሱ ህይወት ነው። እሱ ትንሣኤና ህይወት ነው። ትንሣኤና ህይወት እኖ ኢየሱስ አምላክ ነኝ አላለም። ትንሣኤና ሕይወት ነኝ ይልሃል። ምን ማለት ነው? ትንሣኤና ሕይወት ነኝ ማለት ምን ማለት ነው? ምን ጅንጀሮ ነኝ ጦጣ ነኝ ማለት ነው? ኖ አምላክ መሆኑን ነው የሚነግረው አምላክ። ስለዚህ ሙስሊሞች ትማሩና ለህይወታችሁ ወደ እርሱ ትመጡ ዘንድ አሁንም ጥሪያችንን ደግመን ደግመንና፣ ይወዳችኋል፣ ይፈልጋችኋል ዋናው እስልምና ሊያጠፋችሁ ነው የመጣው። ህይወት ሊሰጣችሁ ኢየሱስ መጣ። ሌባው ሊሰርቅና ሊያርድ እንጂ ስለ ሌላ ይመጣም፣ እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ስለዚህ በረከት፣ ቸርነት፣ መልካምነት፣ ዘላለማዊ ክብር፣ ዘላለማዊ ሞገስ፣ የዘላለም ህይወት፣ ቅድስና በክርስቶስ ነው። በአላህ ግን በላይ ሄደ ሴክስ እናንትን ነው። እንደዛ አይደለም። ከዛ የበለጠ ያ የጥፋት ነው። ያ ጥፋት ነው። የበረከት የሆነው የኢየሱስ ነው። ስለዚህ አስቡበት። በሌላ አሁንም ደግሞ ሌላ ፕሮግራም ሲኖር ተረጉምላችኋለሁ። ደህና ሁኑልኝ። ጌታ ኢየሱስ በነገር ሁሉ ከእናንተ ጋር